ሰላም እንዴት ናችሁ? ፈጣሪ ፈጣሪው ወጥቶ ከመቅረት ይሰውራችሁ፣ በሰላም ለሀገራችሁ ያብቃችሁ። ባህሬን ያላችሁ ለእናቷ ስትሉ የእናትን ፍቅር የእናትን ጉጉት ታውቁታላችሁ፣ እና ለእናቷ ስትሉ ተባብላችሁ ሬሳውን አስገቡላት። ሁላችሁም አቅም አላችሁ፣ በአቅማችሁ አቅም የሌላችሁ በዱ በጸሎ ተረድታችኋት፣ ሬሳው እንዲገባ ሁላችሁም ተባበሯት። እሷ እያለቀሰች ነው። ድንኳን ጥለው ዱአ እያረጉ ነው። እያለቀሱች ነው። ክርስቲያን ሙስሊሙ እሪ እያለ ነው። ምክንያቱም ሁሉም በናፍቆ ሲጠብቅ ሞሞቷን ሲሰማ እሬሳ ሲጠብቅ ትመጣለች ብሎ ሲጠብቁ እሬሳ ሲጠብቅ መቀበላቸው በጣም ሁሉም ልቡን ሰብሮታል። ሁሉም ሀዘን ውስጥ ነው። ሁላችሁም ነገ ዛሬ አትበሉ። አብሳችሁ ጠፍተን የምንሰራ ሰዎች እኔም ጠፍቼ ስሰራ ስለነበረ ህመሙን አውቀዋለሁ። ነገር ግን እያመመን ራሱ ራሳችን እያስታመመን እራሳችን ይሄ ነገር ነው እያለን እራሳችን ሐኪም ሁነን እመማችን ሳናውቀው እንደዚህ መጨረሻችን፣ አያምርም። ና ኑ የለፋችሁበት የደከማችሁበት እኮ ለእናንተም አይሆንም ችል እህቴ አስር አመት ለፍታላ ስደት ላይ አስር አመት ለፍታ ግን ለሱ አልሆናትም። የሬሳዋ ማስገቢያ እንኳን አልበቃም። የለም ልመና ላይ ነው። ገና አዋጡ እየተባለ ነው። ገና ምክንያት አስር ዓመትም ለፍታ ለራሳችን ማንሆንም ለራሳችሁ ማትሆኑ ሬሳውን ችሎ እንኳን አይገባም። እድሜ መቁጠሩ ዋጋ የለው ምኑ በቃ፣ የናፈቃችሁን ቤተሰቦቻችሁን፣ ልጅ ያላችሁን፣ ልጃችሁን፣ እናታችሁን፣ ቤተሰቦቻችሁን አግኙ። ስደት ነገ ማቀበት ነው። ቁሞ ይጠብቀናል። እኔ በመምጣቴ አሁን አመሰገንኩት። እናቴን ሳላ የለከ እንደዚህ ነበር እላለሁ። እኔ እንኩላሊት ተጠታ ምሜ በቃ መታወቂያ ይዤ ወጥቼ ስለነበረ በሱ ታክም ይባል ድንሩ እናቴን ማላገኛትም ነበር። የእናትን ፍቅር የእናትን ስሜት ደግሞ ታውቆታላችሁ። ልቧ ተሰብሮ ነው የሚቀረው እና ነገ ዛሬ አትበሉ፣ ኑ። አያልፍም፣ አያልፍም፣ ኑ። እኔ እንጃ፣ የእሷ ነገር እኔ ማመን አቅቶኛል። ሪከርዷን ባሳያችሁ የሞና ዋሳፕ ከእሷ ውጭ ሌላ ሰው አላወራም። እኔ ባህሬን ላይ ባህሬን ከመጣው ሁለት ዓመቴ ነው ከእሷ ጋር ነው ግንኙነት በቅርብ ሶስት ወር ታላቅህቷን ወስዳለች። ታላቅህቷ ባህሬን አለች፣ ግን እስካሁን አልሰማችም። በምን መልኩ ነውስ? ምን ግራት? ምክንያቱም ኮንትራት ቤት ስለሆነ በሳምንት አንድ ቀን ብቻ ነው ስልክ የሚፈቀድላትና አልሰማችም። ያጎቷዋለች። ከሄደች ግን ሀያ ቀኗ ነው። እሷ ሰምታለች፣ እያለቀሰች ስራ መስራትም አልቻለችም። ሰዎችም ወደ ኢትዮጵያ ላይ ያሳፍሯት ነው። ለነሱ ብዙ መስዋዕት ከፍላ ነው የወሰደችው፣ ብዙ መስዋዕት ከፍላ በቃ እንደኔ ሰርተው የአቅማቸውም ለፍተው ይኑሩ ብላ ነው የወሰደችው። ግን እሷ አለፈች፣ እኖራለሁ ብላ እያሰበች እሷ አለፈች። ነይ ስላት ኧረ፣ ትንሽ ስራ ታመሚያለሁ ብላ ሳምንት እንኳን አልሞላትም። ለእኔ እኔ ከሰማሁ ስራ ላይ ነበረች። ከዛ ነይ ወደ ሀገርሽ በቃ ስላት፣ አይ እዚሁ ተሽሏል ስራ እንጀምራለሁ ነበር ያለችው ከተሻለ ስራ ጀምሬ ወረቀቴን አስተካክዬ መጥቼ ልጄና ቤተሰቦችን አይቼ መለሳለሁ። ቤቴን ፈርሶብኛል አለችኝ። እኛ አርቀን ስናስብ በመሀል ደግሞ የሚያንኳኳው መጥ እኔ ተስፋ ቆረጥ። ኧረ ፈራሁ፣ እውነት ፈራሁ። ኧረ ወጥቶ ከመቅረት ይሰውረን። ብዙ ከማሰብ ኑ ኑ ኑ ኑ ኑ፣ ምነው በቃ ኑ። እሷን ጀነትን ይወፍቃል ለእናቷም ለቤተሰቧ መጽናናት ነው የምመኘው። ባህሬን ያላቸው አሁንም እጇ ለእናቷ ስትሉ እጃቸውን ዘርጉላት፣ እሷም ትመጣለች።